አሰላም አሌይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የሴድ ፋሚ ቤተሰብ እንዴት ናችሁ? ሰላም ናቸው። ከእኛ ጋር ሁሉ ሰላም አልሐምዱሊላህ። ከእናንተ ጋር እንዴት ነው? ከእኛ ጋር ሁሉ ሰላም ነው። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር አድርጉኝ እላችኋለሁ። ውድ ጓደኞቼ ደግሞ የመጣሁት እንደምታዩኝ ጀበናዋን ገልብጥ ብጡ ገልብጥ ብጡ እያረኩ ነው። ጀበና የተሰብራ እያሟሸሁ ነው። ስኳር እያደረኩ ነው። በስኳር ነው የማሟሸዋት ማለት ነው። ስትንጋረር ቆይታ በጣም ተታይ ቀይ ሆናል። እንደምታዩት አሁን ላይ በቃ ስኳሩን ጨመርኩት ማለት ነው። በስኳር ነው የማሻዋት ስኳሩን እንደዚህ በጣም ግሎሲ ያበቃ ስጨምረው ነው እንደምታዩት እየተጓፈጠ ነው ማለት ነው። ተጓፍጦት ያበቃ ደግሞ የፈላ ውሀ በምድጃ ጥጄ ነበር እና እሱን የፈላ ውሀ ጨምርባታለሁ ማለት ነው። ይሄ ሳገ በክሰሉ ላይ በክሳል ነው እንትን ያልኳት ክሰሉ ላይ ሳገለበጠ ያልኩት ነው። ይሄ ተታይ ቀይ ሆነው ማለት ነው። የተወሰነ እንዲህ ሰላሳ ደቂቃ አርባ ደቂቃ እንጋረሪያታለሁ ማለት ነው። እና ያው እንደምታወት እየጤሰ ነው። ከድኛለሁ። አሁን ደግሞ ትንሽ እንትን ብዬ ትንሽ ተጤሰ በኋላ የሞቀ ውሃ የፈለውን ውሃ አደርግባታለሁ ማለት ነው። ያው ቀራጭ ፈውዛን ሽኩር ስለሆነ እንደምታወት ብዥ ብዥ ብዥ ብዥ ብዥ አረገዋል። የፈለውን ውሃ አረኩባት እንደምታወት ተጓፈጠች። መድሶ ደግሞ እንደ መገንፈላል አይደለ፣ እንቶ ፈቶፋል ማለት ትገነፍል። ሉት የሚባል አወጣሁት። ሉት የሚባል አለ ሉት የሚባል ዛፍ በሱ ገለዋን የገነፈለው ስኳሩ አለ አይደለ በሱ እንትን እሺ፣ ተደረጋለ ማለት ነው። ተውጭ ሁሉል እንድትልም እንድምታምር እንዲኮን ማለት ነው። እና ያው ተጓፋፈጠ ያው አውጥቼ እንዲ እንዲ እየወዘወዝኳት ነው እንደምታወት። ያው ብቻ ግን የልጅ ቅረጻ ስለሆነ ብዙም ቅረጻው እንትን አላለመላችኋለሁ ውድ ጓደኞቼ። ያው ገለበጥኩት እና ደግሞ ቪዲዮ እንዳይረዝምባችሁ አጠራጠር ያረኩኝ ፈጀኝ ባዞ ላይ አርጌ እንትን ዘርክፊው በዚህ በስኳሩ ገለዋን እየወለወልኳት ማለት ነው። ግን ተፋጅ ብታውት በጣም ነው የሚፋጀው። ይራጫል፣ ይፋጃል። እየቦላለላይ ነው። እንደዚህ አድርጌ አማሻው ጀበናየን በስኳር ላቸኋል። ይፋውዛን ሽኩር አንቡ ጮጣላ ከትናንት ወዲያ ትናንት ገዛሁ ዛሬ እያማሻሁ ነው ላቸኋሉ። ጎድብ ጓደኞች እና ባላችሁበት ሰላማችሁ ይብዛ። እንደዚህ ወላውሌ ሳበቃ የበፊት አተላላ አይደለ አተላውን አድርጌ እጥድያታለሁ ማለት ነው ለምን በኋላ ሲፈላ ስኳር ራሬታ እንዲል ለበኋላው ላቦሉ ምርጥ ይሆናል ማለት ነው። በፈላ ውሃ እያረቀለ እኳት ነው እላቸዋለሁ። አላልቄታ በቃ የበፊት አተላ ታልዴፋ ኖሬ እሱን ጠዲባት አለ እላቸዋለሁ። ህድ ጓደኞቼ ይህን በመሰለ መልኩ ነው ዛሬ ጀበናዊቱን የማሟሸኋት እና አበረታቱ የምትፈልጉትን ነገር ደግሞ ነገሩ ዲስክሪፕሽን ቦክስ ላይ እንሻላ ስልክ ቁጥር አኖራለሁ ዛሬ እላቸዋለሁ። አተላውን ጨመርኩት እቅ እየርገበገ